የጤፍ ወፍጮ ማሽን ይዘናት የመጣናት አምስት ኩንታል በሰዓት ይፈጫል ማለት ነው። የሚያስቸግር ነገር ምናምን የለውም። ማንም ሰው የትኛውም የትምህርት ደረጃ የማይጠይቅ ነገር ነው። ይሄን ኦፕሬት ለማድረግ ኮንትሮል ቦርድ አለው። በዛ መሰረት አንዴ ያስነስቶ ማንኛውም ነገር ኦፕሬት ማድረግ ይችላል ማለት ነው። ማሽኑ በምን አይነት ማቴሪያል ነው የሚሰራው? ወፍጮ ሳያስፈልገው ራሱ በትንሽ ሳይዝ ወስዶ ራሱ ከቤቱ ምንም የረብሽ ነገር የለውም። በኖርማል ቤት ውስጥ ባለው ቆጣሪ መጠቀም የሚችለው ነው። በምን ያህል ገንዘብ እዚህ ቢዝነስ ውስጥ መግባት ይችላል ሰው ይሄንን ማሽን ገዝቶ? ከአራት መቶ ሺህ እስከ አምስት መቶ ሺህ ብር ገዳማ ያኛው ብዙ ቦታ የሚፈልገው ትንሽ ቦታ ወጪ ቆጣቢ ሆኖ ከአምስት ዓመት እስከ አስር ዓመት ባለው ውስጥ ምንም አይነት ለውጥ ሳታደርግበት መጠቀም ይቻላል። ሰላም ጤና ይስጥልን ውድ ተመልካቾቻችን፣ በዛሬው ፕሮግራማችን የኢትዮጵያ ታምርት ኤክስፖ ላይ ተገኝተን አጠገቤ የምትመለከቱት ማሽን አይነቱንና ዋጋውን ጠቅለል ያሉ መረጃዎችን ወደ እናንተ የምናደርስ ሲሆናል ከፕሮግራሙ ጋር ብሬያችሁ ቆይታ ማደርገውን የናፍቆታ ማ ነኝ አብራችሁ ቆዩ። ሰላም እንዴት ነህ? ስምህንና የስራ ድርሻ እናስተዋውቅልና አጠገባችን ስለሚገኘው ማሽን መረጃ ትሰጠናለ? ስሜ ዮናስ አለኝ ይባላለሁ በኤሜክ ኢንጂነሪንግ እና አግሮ ኢንዱስትሪ ሰራተኛ ነኝ። እንግዲህ በዋናነት የኛ ድርጅት የሚሰራቸው ማሽኖች ከሰባ በላይ ማሽኖችን ይሰራል። በዋናነት በእንስሳት መኖ ማቀናበሪያ ማሽኖች እንሰራለን። ዛሬ ይዘን የመጣ ነው እንግዲህ ለኤግዚቢሽን ሳይሎ የሚል ትባላለች። የጤፍ ወፍጮ ማሽናት ይዘናት የመጣናት በሰዓት እ አምስት ኩንታል የምትፈጭ ማሽናት ማለት ነው። ግን እንደ ሰው ፍላጎት ከአንድ ኩንታል እስከ መቶ ኩንታል በሰዓት የሚፈጭ ማሽን መስራት ይቻላል ማለት ነው። ይሄ ማሽን ከጤፍ ውጭ ምን መፍጨት ይችላል? ከጤፍ ውጭ አሁን እንግዲህ ፐርስፕሬስ ላይ ይችኛዋል የተሰራ ለጤፍ ነው። ግን ለበቆሎ ለበርበሬም እና ሌሎችም መስራት እንችላለን። ግን ይችኛዋን የሰራናት ጤፍ ለመፍጨት የምታገለግል ማሽን ናት። ሌላም ደግሞ ለበቆሎም፣ ለበርበሬም እንደየሰው ፍላጎት ደግሞ መስራት እንችላለን በዚህ ተመሳሳይ መካኒዝም ማለት ነው። አሁን ይሄ በሰው ፍላጎት ለምሳሌ በቤት ቆጣሪ የሚሰራ ለምሳሌ ለግሉ ከሆነ እንዲሁም ደግሞ ለድርጅቱ ነው። በየሰፈሩ ያሉ ወፍጮ ቤቶች አሉ አይደለም እነሱንም ደግሞ ሰፋ አድርጎ መስራት ለሚፈልግ ሰውም እንደዛው ሰፋ አድርጎ መጠቀም ይችላል። በናፍጣም በኤሌክትሪክም መስራትም ይችላል። በማንኛውም የቤት ውስጥ ቆጣሪ መስራት ይችላል ማለት ነው። በእሱም መስራት ይችላል። በትልቁም ደግሞ በስሪ ፌዝ፣ እሱም ደግሞ አክሰስ የማያገኝ ከሆነ ደግሞ በናፍጣ መጠቀም ይቻላል። እህሉ ፈጭቶ እስከሚጨርስ የሚፈጅበት ሰዓት ስንት ሰዓት ነው? እችኛዋን የሰራናት አሁን በሰዓት አምስት ኩንታል አምስት ኩንታል በሰዓት ይፈጫል፣ ማለት ነው በሰዓት በአንድ ሰዓት ውስጥ በአንድ ሰዓት ውስጥ አምስት ኩንታል መፍጨት ይችላል። እንደየ አቅሙ ማለት ነው። አቅሙ ዝቅ እያለ ሲመጣም እንደዛው በሰዓት ነው። ግን አንድ ኩንታል በሰዓት የሚሰራ አለ፣ በሰዓት ሁለት ኩንታል የሚሰራ አለ። ስለዚህ እንደየ ደንበኛው ፍላጎት ማለት ነው እ ደንበኛው በሰዓት አንድ ኩንታል የሚፈጭ ማሽን ከሆነ የሚፈልገው እንደዛው ሳይዙም ኮንስትራክሽን ሲሆን በዛው አርገን መስራት እንችላለን በጣም ጥሩ እንግዲህ የሀገር ውስጥ ምርት ነው ሲባል ሰዎች ከኳሊቲ ጋር እያያዙታል እና እናንተ ጋር ኳሊቲ ምን ይመስላል ኳሊቲ እንግዲህ ከውጭ ሀገር ከሚገቡት ማሽኖች በምንም የሚተናነስ አደለም ማለት በዋጋም ቢታይ የእኛ የተሻለ ነው ምክንያቱም አሁን ከውጭ የሚገቡ ማሽኖች እንግዲህ በጣም አስቸጋሪ ነው አሁን ባለው ሁኔታ ምክንያቱም የዶላር ሁኔታ ይታወቃል ስለዚህ ትራንስፖርቱን ሁሉ ነገር ታክሱ ሁሉ ጨምሮ በእኛ አቅም ደረጃ ለመግዛት ትንሽ ኮስቲ ናቸው። ስለዚህ በጥራት ምንም ይሄ የሚባል ልዩነት የላቸው ከዋጋ ነው እኛ ደግሞ ዋጋ በሰው አቅም፣ በእኛ አቅም ማንም ሰው ገዝቶ እንዲጠቀማቸው ለማስቻል ነው እኛ ወደዚህ ስራ የገባነው ማለት ነው። ማሽኑን እንዴት ነው ኦፕሬት ማድረግ ምንችለው? ማሽን ኦፕሬት የሚደረገው እንግዲህ ማንድ አንድ ሰው በቂ ነው። አንድ ሰው ምናልባት እዚህ ጋር እህል ጨምር ምናምን ካልሆነ በስተቀር ምንም አይነት የሚፈልግ ሰው አይደለም። በቃ አንዴ ኤሌክትሪክ ሲስተም ስለሆነ አንዴ ኤሌክትሪክ ከተነሳ በኋላ አንድ ሰው ሙሉ ኦፕሬት የሚያደረገው ነገር ነው። ሌላ ምንም አይነት ነገር የለም፣ የሚያስቸግር ነገር ምናምን የለ። ማንም ሰው፣ የትኛውም የትምህርት ደረጃ የማይጠይቅ ነገር ነው ይህን ኦፕሬት ለማድረግ ኮንትሮል ቦርድ አለው። በዛ መሰረት አንዴ አስነስቶ ማንኛውም ነገር ኦፕሬት ማድረግ ይችላል ማለት ነው። ሰዎች ይህንን ማሽን ይዘው ወደ ምን አይነት ቢዝነስ መቀላቀል ይችላሉ? ይህን ማሽን ይዘው አንደኛ ለራሱ ለግሉ እንግዲህ ሰው ምንም ቢሆን እንጀራን ሁላችንም እንግዲህ በባህልም እንጀራን በጣም እንወዳለን እና ሁሉም ቤት እንጀራ አለ። ስለዚህ በግሌ ብሎ መውሰድ ይችላል። ለግሉ ለራሱ ወፍጮ ሳያስፈልገው ራሱ በትንሽ ሳይዝ ወስዶ ራሱ ከቤቱ ምንም የሚረብሽ ነገር የለውም በኖርማል ቤት ውስጥ ባለው ቆጣሪ ሆነ መጠቀም የሚችለው ነው። ሌሎችም ደግሞ በዚህ በወፍጮ ዘርፍ የተሰማሩ ባለሀብቶችም ይሁን ግለሰቦች እነሱም ደግሞ መጠቀም ይችላሉ ማለት ነው። ማሽኑ በምን አይነት ማቴሪያል የሚሰራው? ማቴሪያሉ ባለው በሀገር ውስጥ በምናገኘው ማቴሪያል ነው የምንሰራቸው። ይሄ በሚልድ ስቲልም መስራት እንችላለን፣ በስቴንለስ ስቲል መስራት እንችላለን። ስለዚህ ከስተመር በፍላጎቱ በስቴንለስ ስቲል ከሆነ በስቴንለስ ስቲል ይሰራል፣ በሚል ዲስል ከሆነ በሚል ዲስል። ግን ብዙ ጊዜ ሪከመንድ የሚደረገው በስቴንለስ ስቲል ነው። ምክንያቱም ያው ምግብ ነክ ነገር ስለሆነ ያው ለጤና እንግዲህ ተመራጭ የሚሆነው በስቴንለስ ስቲል ቢሰራ ነው። አዋጭነቱ ምን ይመስላል? አዋጭነቱ እንግዲህ ምክንያቱም ከበፊቱ ከተለመዱት ወፍጮዎች ለየት ስለሚል፣ ምክንያቱም ሰው አሁን ያኛው ብዙም ፈላጊ አይደለም። ምክንያቱም በጣም የቆየ በዛ ላይ ወጪውም ከባድ፣ ለምን? በአመት ቢያንስ ሁለቴ ወይ ሶስቴ አዲስ ድንጋይ መግዛት ይጠበቅብሻል። ድካም አለው፣ ለምን? በሳምንት ሁለቴ መወቀር ይጠበቅበታል። አንዴ ተወቅሮ ከሆነ ጊዜ ያህል በኋላ ድጋሚ መወቀር ይፈልጋል። በዛ ላይ ደግሞ ለጤና አለ ድንጋዩ ራሱ እየተኮረፎተ አለው ቀጭ ቀጭ የሚል ነገር ያመጣል ዱቄቱ ላይ ጤፍ እንጀራ ስንበላ ምናምን ያ ያን ችግር የጤና ችግር ስላለው ይሄኛው ከዛኛው ተመራጭ ነው። ምክንያቱም ያ ያን ችግሮችን አይተን ነው ይሄኛው ሞዲፋይ አርገን ወደ ስራ የገባ ነው ማለት ነው። ሲን እንደየአይነታቸው ይለያያሉ ብለህኛል፣ እና ዋጋው ስንት ነው? ከትልቅ እስከ ትንሽ ዋጋቸው እንግዲህ እንደ ለምሳሌ በሰዓት አንድ ኩንታል የሚሰራ በሰዓት ሁለት ኩንታል ከዛም በላይ ሲሆን ዋጋቸው እንደዛው ነው ልዩነት ያለው ማለት ነው። ለምሳሌ ይችኛው አሁን አምስት ኩንታል ነው በሰዓት የምትፈጨው። ከአራት መቶ ሺህ እስከ አምስት መቶ ሺህ ብር ገደማ ነው። ይሄኛው በስሪ ፌዝ የሚሰራ ነው። ሀያ የፈረስ ጉልበት ያለው ሞተር ነው የሚጠቀመች የምትጠቀመው እንደየፍላጎቱ በናፍጣ ከሆነም እንደዛው። ስለዚህ ከስተመር ቤዝ ቢሆን እንደ ፍላጎቱ ማለት ዋጋውም እንደዛው ከፍም ዝቅ የሚላል እዛ ላይ። በኖርማል ሚሊስቴር ሲሰራና በስቴንለስ ስቲል ሲሰራ ዋጋውም በዛው ልክ ልዩነት ያመጣል። ዋጋው እንደዛ ስልጠና ያስፈልገዋል። ማሽኑን ለሚገዙ ሰዎች እንዴት ኦፕሬት ማድረግ እንደሚችሉ ማሽኑን ስልጠና ትሰጣላችሁ? ከነ ሙሉ ነው። አሁን እኛ ማሽኑን አምርተን ወስደን ገጥመን አሰልጠነን ሁሉንም ያካተተን መለዋወጫንስ በተመለከተ ሰዎች ማሽን ከገዙ በኋላ የሚቸገሩት የስፔር ፓርት የመለዋወጫ እቃዎችን ነውና እናንተ የመለዋወጫ እቃ ተቀርባላችሁ? እናቀርባለን። አሁን ለምሳሌ ሞተር ቢቃጠልባቸው በኤሌክትሪክ ምክንያት ማለት ነው። አንዳንዴ ያው የእኛ ሀገር ኤሌክትሪክ ስለሚያስቸግር በዛ ምክንያት እንኳን ቢቃጠልባቸው እኛ ራሳችን ባለሙያ አለን። ኤሌክትሪክ ባለሙ ላይ ሪዋይንድ እናደርግላቸዋለን ድጋሚ ራሱ ነው። ሌላ ማንኛውም ነገር ሊሆን አንድ ዓመት ጋራንቲ አለው። ከአንድ ዓመት ጋራንቲ በተጨማሪ ማንኛውም አይነት መለዋወጫ ምክንያቱም ሁሉም ነገር እኛ ራሳችን ስለሆነ ይሰራ ነው። ሁሉም ነገር አክሰስ አለ። ሁሉም ነገር ማለት ነው። የአከፋፈል ሁኔታው እንዴት ነው? ያመቻቻችሁት ነገር አለ? ቅድመ ክፍያ ብድርን በተመለከተ እንግዲህ እሱ ይኖራሉ በአሰራር አለ ማለት ሰው በሚችለው በአቅሙ እንግዲህ በካሽ የሚችልም በካሽ ካልሆነም ደግሞ እንደዚህ አይነት እድሎች ይኖራሉ። የተመቻቸ ይኖራሉ ያመጠው ያናገሩ በምን ያህል ገንዘብ እዚህ ቢዝነስ ውስጥ መግባት ይችላል ሰው? ይሄንን ማሽን ገዝቶ እንግዲህ አሁን ይሄ በሰዓት አምስት ኩንታል ነው የሚፈጨው። ይሄ በዚህ ዋጋው ከአራት መቶ ሺህ እስከ አምስት መቶ ሺህ ብር ገዳማ የኢትዮጵያ ተምህርት ኤክስፖ ላይ ይሄንን ማሽን ይዛችሁ ልንመታችኋል። ምን ተጨማሪ ጥቅም ታገኛላችሁ እናንተ እዚህ በመገኘታችሁ? በጣም ጥያቄ ነው። እንግዲህ እዚህ በመምጣችሁ አንደኛ አንዱ ከአንዱ የልምድ ልውጥ አለ። ምክንያቱም እንደኛ በተመሳሳይ በማኑፋክቸሪንግ ዘርፍ የተሰማሩ ድርጅቶች አሉ ከእነሱ ጋር የልምድ ልውጥ እናደርጋለን። ሁለተኛ የከስተመር አለ አይደለ? አሁን ገበያ ገዢ እና ሻጭ የሚገናኝበት ነው። ምክንያቱም በዚህ አጋጣሚ ነው የምንገናኘው በብዛት ማለት ነው። ስለዚህ ትልቅ እድል ፈጥሩልናል ማለት ነው። ምክንያቱም ብዙ ሰው እንደዚህ አይነት ማሽኖችን ፈልጎ ግን የት እንደሚያገኝ ስለማያት ያው ትንሽ አስቸጋሪም ስለሆነ ግን ይሄ እድል መኖሩ በቀላሉ ገዥም ሻጭም አምራችም ሁሉም በአንድ ላይ የሚገናኝበት ቦታ ስለሆነ በጣም እጅግ ጠቅሞናል ማለት ነው። ስለዚህ ይሄ ለነሱም ትልቅ እድል ነው። ምክንያቱም ከወጪ አንጻር ቀደም እንዳልኩች ብዙ ወጪ ያኛው የሚያስወጣ ስለሆነ ከቦታም አንጻር ያኛው ብዙ ቦታ የሚፈልግም፣ ስለዚህ በትንሽ ቦታ ወጪ ቆጣቢ ሆነ ምንም አይነት ቢያንስ አንዴ ከአምስት 5 አመት እስከ አስር ዓመት ባለው ውስጥ ምንም አይነት ለውጥ ሳታርግበት ራሱን ደግሞ መለሰሽ ቀየረሽ ቦታ ችካር ደሽ ደግሞ ከ5 አመት እስከ 10 አመት ደግሞ ባለው መጠቀም ይቻላል። ማሽኑን ሰርቶ ለማጠናቀቅ ስንት ጊዜ ይፈጃል? ለሳምንት ባለው ውስጥ በ15 ቀን እስከ 20 ቀን ባለው ጊዜ ውስጥ ሰርተን አጠናቅቀን አስረክባል። ለክልል ከተሞች ምን ያህል ተደራሽ ታደርጋላችሁ? በምን አይነት መንገድ ነው ተደራሽ የምታደርጉት? ተደራሽ የምናደርገው ያው አንደኛ ያው እንደናንተ አይነት ሚዲያዎችን እንጠቀማለን፣ መንግስት ሚዲያዎችን እንጠቀማለን። እንደዚህ አይነት ኮንፈረንሶች ምን ሲኖር እዛ ገብተን እንሳተፋለን። በዛ በዛ መንገድ ያው ተደራሽ ለማድረግ እንሞክራለን። በመጨረሻም ስለማሽኑ ተመልካቾች ወይም ደግሞ ደንበኞች ማወቅ አለባቸው የምትለው መልዕክት ካለ እድሉ ልስጥህ። እንግዲህ እሺ አመሰግናለሁ። ማለት ማሽኖቻችን እንግዲህ በስራው ዓለምም እንግዲህ ድርጅቱ ከቆየ ከ22 ዓመት በላይ ሆኖታል። በጣም አሰማማኝ ነው ድርጅቱ። ብዙ አይነት ማሽኖች ተክለናል። እነዚህ ብቻ አይደለም፣ ይሄ ተጨማሪ በዋናነት የመኖ ማቀነባበሪያ ማሽኖችን ሰጠናል። በብዙ ክልል ቢያንስ አንድ ሺህ ገደማ ማሽኖችን ተክለናል። በእነዚህ አይነት ማሽኖችንም ክልል ላይም አዲስ አበባ ላይም አሉ ማሽኖች ስራ ላይ አሉ። እነሱንም ጎብኝተው አይተው ካለውም ደግሞ ይህን ማሽን መግዛት የሚፈልጉ ደንበኞች እናንተ በምን አድራሻ እና ስልክ ቁጥር ሊያገኟቸው ይችላሉ? አድራሻችን አዲስ አበባ ነው። አዲስ አበባ በቅሎ ቤት ግሎባል ሆቴል ጀርባን ያለ ነው። እንግዲህ ስልክ ቁጥራችንም ከታች ባለው ቢደውሉልን በማንኛውም ሰዓት እናስተናግዳለን። ቢሮዋችን ክፍት ነው። መልካም ስለሰጠህን መረጃ እጅግ አድርገን እናመሰግናለን። አመሰግናለሁ። ሲል ውድ ተመልካቾቻችን የኢትዮጵያ ታምርት ኤክስፖ ላይ ተገኝተን አጠገብ የምትመለከቱትን የእህል ወፍጮ ማሽን አገልግሎቱን እና ዋጋውን ጨምሮ ጠቅለል ያሉ መረጃዎችን ወደ እናንተ ስናደርስ ነበረ። ይህንን የመሰለ ማሽን መግዛት የምትፈልጉ ተመልካቾቻችን ታች ባስቀመጥ ነው አድራሻ በመገኘት ወይም ደግሞ በስልክ ቁጥር በመደወል ማግኘት ትችላላችሁ። በቀጣይ ፕሮግራማችን እስከምንገናኝ ድረስ ሰናይ ጊዜ ይሆንላችሁ።